ያለው ወደ ሀገር ቤት እንዳልገባ ተከልክያለው ሲሉ ወደ ኢትዮጵያ መጓዝም እንዳልቻለ ቢቢሲ ተናግረዋል። ሰላም፣ የተወዳችው የበስራት ሚዲያ አድማች ተከታታዮቻችን የሰዓት አንኳር መረጃዎች ይዘመተናል መተናል፣ አብራችሁን ቆዩ። ነገር ግን ይህኑ በኢትዮጵያ መንገድ ላይ ሊያደርጉት ስኑ የነበረውን ጉዞ በኢትዮጵያ ኤምባሲ በኩል እንደተጣልባቸውም የተገለጸላቸው የጉዞ እገዳ ቢኖርም በሌላ ሀገር አየር መንገድ ላይም አማካኝነት ወደ ኢትዮጵያ እንደሚጓዙም ገልጸዋል። ወደ ኢትዮጵያ ለመጓዝ የሚካቴት ሶስት ሁለት ሺ አስራ ሰባት ዓመተ ምህረት የአውሮፕላን ትኬትን ቆርጠውም በአትላንታ አየር ማረፊያ ላይ እንዲገኙ መሳፈር ግን እንዳልቻሉም አስታውቀዋል። በህክምና በአሜሪካ ከሁለት ዓመታት በላይ የቆዩትን አቶ ልደቱ አያሌው ከአንድ ወር በፊትን ገደማ ነው ወደ ኢትዮጵያ እንደሚመለሱ እና ትኬትም እንደቆረጡም ያስታወቁት። የኢትዮጵያ መንግስት በውጭ ሀገራት ሆነው ግጭት መፍጠርን፣ የክልልን እና የፌዴራል መንግስትን በኃይል ለመጣል ተንቀሳቅሰዋል በሚልም ተላልፈውም እንዲሰጡትም ጥያቄ ካቀረበላቸውም የግለሰቦች መካከልም አቶ ልደቱ አያሌው አንዱ መሆናቸውንም ይታወሳል። የጸጥታና ደህንነት የጋራ ግብረ ኃይል ሚያዚያ 22/2015 ዓ.ም ባወጣው መግለጫ አቶ ልደቱ አያሌው ጨምሮ ህገ መንግስታዊ ስርዓቱንም በኃይል ለማፍረስም እና በሽብር ወንጀሎችም ቡድን ውስጥም በቡድን ሲንቀሳቀሱ ነበር የተባሉ ግለሰቦችንም ሀብት የመቆጣጠር እርምጃም እንደሚወሰድበት አሳውቆ ነበር። ከሁለት አስርተ ዓመታት በላይም ተቃዋሚ ፓርቲ አመራርነት ጠቃሽ ከሆኑት ፖለቲከኞች መካከል አንዱ የሆኑትን አቶ ልደቱ አያሌው ወደ አሜሪካ ተጉዞ የቆዩትን ለህክምና ክትትልም ነበር። መንግስትም በኩልም እንደሚፈለጉ የተገለጸው ከሀገር ውጭ በነበሩበት ጊዜ ነው። ከጽንፈኛና ከሽብር ኃይሎች ጋርም በመስራትም በሀገር ውስጥና ብቃውስም እንዲፈጠርም ተደራጅተውም እየሰሩ ናቸውም ከተባሉትን በርካታ ተጠርጣሪዎች መካከል አንዱ የሆኑት አቶ ልደቱ ከመግለጫው ስማቸው ተጠቅሶ በቀረበባቸው ወንጀል ላይ ክስ የሚመሰረትበት ከሆነ ወደ ሀገር ቤት እንደሚመለሱ ለቢቢሲ በወቅቱ መናገራቸው ይታወሳል። ኢትዮጵያ በአስቸጋሪ ሁኔታ ውስጥም ትገኛለች ያሉትንም አቶ ልደቱ አስፈላጊውን የሆኑት ህክምና ማድረጋቸውንም በመግለጽም ወደ ኢትዮጵያ ተመልሰውም በሀገር ቤት ሆነውም የሰላማዊ ፖለቲካዊ አስተዋጽኦንም ለማድረግም እና የሚወጣውንም ሁሉን ለመቀበልም መወሰናቸውንም ከአንድ ወር በፊትም ባሰራጩትም ዝርዝር ጽሁፉም ገልጸው ነበር። ይህንንም ተከትሎ የጉዞ ትኬቱንም በኢትዮጵያ መንገድ ላይ የምንቆርጠውም በአሜሪካ የነበራቸውንም ቆይታ በማጠናቀቅም ሰኞ የካቲት 3 2017 ዓ ም ማለዳ ወደ አትላንታ ዓለም አቀፍ አውሮፕላን ማረፊያ ቢያቀኑም ወደ ሀገራቸው ለመጓዝ ሳይችሉ መቅረታቸውም ተናግረዋል። ኬቱ የተረጋገጠ ነው፣ ፓስፖርቴን ለሚቀጥሉት 11 ወራት የሚያገለግል ነው ሲሉም ለኢቢሲ የተናገሩት አቶ ልደቱ ነገር ግን የአየር ማረፊያውንም ሲደርሱም በአሜሪካ የኢትዮጵያ ኤምባሲን አነጋግረው ልዩ ፍቃድም ካላገኙ መጓዝ እንደማይችሉ ነው እንደተነገራቸውም ገልጸዋል። አየር ማረፊያውን ደርሼ ቦርዲንግ ባስ ሊሰሩልኝ ሲሞክሩ ሲስተሙ እንቢ አላቸው። እገዳ እንደተጣለብኝ ሲነገረኝም ስራ አስኪያጁን አየር መንገድ አግኝቼን አናገርኩት በማለት አስረድተዋል። አክለውም ስራ አስኪያጁ የተሰጣቸውን ምላሽ እገዳ ስለተጣለብህ እኛ ምንም ማድረግ አንችልም በሚልም እንደሆነም በጠቁመውም አሜሪካ ለሚገኙ የኢትዮጵያ ኤምባሲ አመልክተህ በእነሱ በኩል መገዳውን ካልተነሳ ለመብረር አትችልም መባላቸውን ለቢቢሲ አስታውቋል። የፓስፖርቱ አገልግሎቱ ጊዜም አለማብቃቱን አስፈላጊውን የጉዞ ቲኬትን በጊዜው ቆርጠውም መያዛቸውንና የሀገሪቱን ዜጋ በመሆናቸውም ቪዛ እንደማያስፈልጋቸው የሚናገሩት አቶ ልደቱ የተጣለባቸውን የጉዞ እገዳን ምክንያት ምንም እንደሆነ ለማወቅም እንዳልቻሉም ተናግረዋል። ከኤምባሲ ጋርም የሚያገናኝን ነገር የለም። ስልክም ደውዬ ለተለያዩ አገልግሎት ድረገጾችን ይጎብኝ የሚል ምላሽ እንጂ የሚያነሳልኝ አላገኘሁም። የአምባሳደር ጸሐፊ ስልክም ላይ ደውዬም እንዲሁም አልተነሳምም ብለዋል ፖለቲከኛው አቶ ልደቱ ለጉዳዩ እልባት ለማግኘት የኤምባሲውን ድረገጽም ጎብኝተው የእሳቸውን ጉዳይ በሚመለከት መፍትሄ የሚሰጥም አማራጭ አለማግኘታቸውን ነው ይናገራሉ። የእኔ ጉዳይ የቪዛ ጥያቄ አይደለም፣ የፓስፖርትም እድሳትም ጉዳይም አይደለም። የእኔ ጉዳይ በረራ መከላከል ነው። ለነገሩ ኤምባሲ የሚመለከተው ነገር አይደለም። ቢቢሲ ዋሽንግተን ለሚገኘውም የኢትዮጵያ ኤምባሲ በመደወልም በጉዳዩ ላይ ማስተያየታቸውን ለማግኘት ያደረገውን ጥረትን ስልኩ ስለማይነሳም አልተሳካም። በጸጥታ ኃይሉ ከባድ የሚባል ክስም የቀረበባቸው አቶ ልደቱ በሕክምና ምክንያትም ለጥቂት ዓመታትን በአሜሪካ የነበራቸውን ቆይታ አጠናክረው ወደ ሀገር ቤትም በመመለስ የሚገጥማቸውንም ለመቀበልም ከቻሉም በፖለቲካ ውስጥም ለመሳተፍም ያለሙበትን ጉዞም ተደናቅፏል። ነገር ግን አቶ ልደቱ በኢትዮጵያ አየር መንገድ ላይ በኩልም ወደ ሀገር ቤትም ለመግባት የሚያደረጉት ሙከራም ባይሳካም በቀጣዩ በሌላ አየር መንገድ ላይ ወደ ኢትዮጵያ እንደሚጓዙም ለቢቢሲ ተናግረዋል። በሌላ አየር መንገድ ስኬትም ለመቁረጥም እየተዘጋጀ ሆነው አዲስ አበባ ስደርስ ደግሞ የሚሆነውን አያለው ወደ ሀገርም እንዳልገባ ለመመልከት የሚያስችል ምንም አይነት ግድ የለም ብለዋል። አቶ ልደቱ በሽብርተኝነት የሚፈለግ ሰው አይደለሁ እንዴ ሉ ወደ ሀገር ቤት መግባታቸውን ለምን እንደተከለከሉ ይጠይቃሉ። መንግስትን በኢንተርፖል እናስፈልጋቸዋለን፣ እናስመጣቸዋለን እያለ ሲፎክርም ነበር። በገዛ ፍቃዱም ወደ ኢትዮጵያ ይሄዳሉ ሲል መቀበል ነው የነበረበትን እንጂ ልከለክለ